አሁን በጥሩ ጤንነት ላይ ይገኛለሁ ሲል አመለሸጋው የኢትዮጵያ ቡና ተጫዋች እያሱ ታምሩ ተናገረም። ዘገባው የመላኩ ወልደ ሰንበት ነው፣ እንደሚከተለው ይቀርባል። ዘንድሮ ኢትዮጵያ ቡና እንዳግም የተቀላቀለውና በቅርቡ ኢትዮጵያ ቡና ከሲዳማ ቡና ጋር ባደረገው ጨዋታ የቀኝ ጎን አጥንት መሰበር ጉዳት ያጋጠሙ አመለሸጋው እግር ኳስ ተጫዋች እያሱ ታምሩ አሁን በመልካምና ና በጥሩ ጤንነት ላይ ይገኛለሁ ሲል ለብስራት ቴሌቪዥን የዩቲዩብ ቻናል አዘጋጅ ተናገረ። ሁለገቡ ተጫዋች እያሱ ታምሩ ኢትዮጵያ ቡና ከሲዳማ ቡና ጋር ባደረገው 24ተኛ ሳምንት ጨዋታ ላይ ለቡድኑ ተሰልፎ ጉዳት ማስተናገ ሲናገሩ ይታወቃል። በጨዋታው ከቀድሞ የኢትዮጵያ ቡና የአጥቂ ስፍራ ተጫዋች መስፍን ታፈሰ ጋር ተጋጭቶ ጉዳት ደርሶበታል። ጉዳቱ እንደደረሰበትም ተቀይሮ እንዲወጣና ለተሻለ ሕክምና ወደ ሆስፒታል እንዲሄድ መደረጉም አይዘነጋም። አመለሸጋው እያሱ ታምሩ በሆስፒታል በተደረገለት ሕክምና ሶስት የቀኝ ጎን ክፍሉ አጥንቱ መሰበራቸው መረጋገጡም ይታወቃል። በአሁኑ ወቅት እያሱ አስፈላጊውን ሕክምናና እንክብካቤ በክለቡ እየተደረገለት ይገኛል። ከትናንት በስቲያ ባደረገው የህክምና ክትትልም ሐኪሞቹ ጉዳቱ ጥሩ ሊባል በሚችል ደረጃ ላይ እንደሚገኝና ና ያልተጠበቀ ለውጥ በጤናው ላይ መታየቱን እንደገለጹለት ነግሮናል። አሁን በጥሩ ጤንነት ላይ እገኛለሁ፣ እንደ በፊቱ የሚሰማኝ መጥፎ ስሜት የለም። በቅርቡም በፈጣሪ እርዳታ ሙሉ ለሙሉ ወደ ስራ እመለሳለው ብዬ አስባለሁ ሲልም ይገልጻል። በመስከረም ወር ላይ ዳግም ወደ ቀድሞ ቡድኑ የተመለሰው እያሱ ታምሩ ዘንድሮ በፕሪሚየር ሊጉ ተሰልፎ መጫወት የቻለው በጥቂት ጨዋታዎች ላይ ነው። አብዛኛውን ጊዜ ያሳለፈው በተቀያሪ ወንበር ላይ ነው። እያሱ ምንም እንኳን በቋሚነት ተሰልፎ ገብቶ መጫወት ባይችልም ያለውን የጨዋታና የቡናን ቡድን ቡድን ቆይታ ልምዱን በመጠቀም የቡድኑ ተጫዋቾች በማስተባበር ና በመምከር ረገድ የበኩሉን ትልቅ ድርሻ ለቡድኑ እየተወጣ እንደሚገኝና በአሁኑ ወቅት በቡድኑ አባላት እንደ መሪና አርያ እንደሚታይ ያገኘነው መረጃ ያመላክታል።